ታስበዋል ይሄን ነገር፣ ይሄ ነገር ደግሞ አግባብ አይደለም አግባብ አይደለም። ፕሮግራማችን ልጀምር ነው። ሻይር ኮፕሊንክ በማድረግ ሁላችሁንም የማሳትፍ የማወያይ ነገር ነው የምናመጣው። በዚህ ጉዳይ ላይ እንድትወያዩ እንፈልጋለን። እንግዲህ ፕሮፌሰር ባሻይ ገብተዋል። ስለ ሰሜኑ የጻፉት ብዙ ታሪክ አለ፣ ስለ ሰሜኑ የደከሙት፣ ስለ ሰሜኑ አንድነት የሰሜኑን ቆርቋሪ የሆኑት። ፎሎ እያረጋችሁ ባሻይን ፎሎ አርጉ ፎሎ አርጉ። መማር አትፈልጉም አንድነት ሰላምን አትፈልጉም። ብሩህ አስተሳሰብ እንዲኖራችሁ አትፈልጉም። ኢትዮጵያውያን፣ ይህን የቀነጨር አስተሳሰባችሁን ለመለወጥ አቶ ባሻዬን ፎሎ አድርጉ። ለህዝቡ ይመጥናል፣ ህዝቡን ያነቃቃል ብለን የምናስበውን ነገር እዚህ ይመጣል፣ እናወራለን። አቶ ባሻ እባክዎትን፣ ፕሮፌሰር ባሻ አለው አለው እንዴት ነጅቦ እንኳን በሰላም መጡ። ፕሮፌሰር ባሻ ጊዜዎትን እንዳባከኑ ይገባኛል። ያው ለህዝቡ ሲሉ ብዙ ነገር ብዙ መሥዋዕት አድርገዋል። ህዝቡንም ለማንቃት እዚህ መተው ስለተገኙ በጣም ደስ ብሎኛል። ዛሬ ስለ ዶክተሮች ነው የምናወራው። ባሻ፣ አንዳንድ ትችት አለ። በሁለት እና በሶስት የተከፈሉ ዶክተሮች ይታያሉ። ለምሳሌ በሰሜኑ ክፍል ያሉ ዶክተሮች የወር ደሞዛቸውን ሳይሆን የሚጠይቁት ህፃናቶች እጃችን ላይ እየሞቱብን ነው፣ አረጋውያን እጃችን ላይ እየሞቱብን ነው፣ የመድኃኒት እጥረት አለ አማራ ክልልም ትግራይ ክልልም። እና ይሄ ነገር ሰልፍም እንዲወጡ አድርጓቸዋል፣ ጭንቀትም ውስጥ ገብተዋል ዶክተሮች። የሰው ልጅ በመድኃኒት እጦት እየሞተ ነው፣ ሰሜን ውስጥ በትግራይም በአማራ ክልል ውስጥ። አዲስ አበባ ላይ ደግሞ የሚታየው የደሞዝ ጉዳይ ነው ልዩነት አለው ባሽ እና በዚህ በትክክል እንግዲህ የሰሞኑን የዶክተሮቹ ሰላማዊ ሰልፍን በለው ተቃውሞን በለው በሁለት ነው መከፈል ያለበት። አንዳንድ ሰዎች ሊያራክሱት ሊያሳንሱት ይፈልጋሉ። እንዳልከው ነው አማራ ክልል ትግራይ ክልል ውስጥ የተማርኑ ሰው ልናድን ነው እዚህ ህይወት ልናድን ነው ብለው ነው የተነሱት። እና መድኃኒት እጥረት አለ የእቃ እጥረት አለ ትግራይ ውስጥ የህክምና እጥረት መሳሪያ እጥረት የመድኃኒት እጥረት አለ ብለው ነው ሰላማዊ ሰልፍ የወጡት የተቃወሙት። ይሄ ነገር ይሟላልን እያሉ ነው። ወደ አዲስ አበባ ስትመጣ ያው አዲስ አበባ ላይ ያለው ኑሮ ታቋዋለ። አንድ ዶክተር ተቸግሮ መኖር አለበት ብዬ አላስብም። ውድ የሆነ ህይወትን ለማዳን የሚሰራ እርቦት ስታይ ከባድ ነው። ስለዚህ ጥያቄያቸው ትክክል ነው። ደሞዝ መጨመር አለበት አስበዋል። አሁን ዘበኛው ከዶክተሩ በላይ የሚያገኝበት ሀገር ላይ ነው ያለነው። ጥቁር አንበሳ ዘበኛ የሚከፈለው መቶ ዶላር ነው፣ ዶክተሮቹ ሰማንያ ዘጠኝ ነው እና እንዴት ነው እንደዚህ የሚኖረው? ስለዚህ ይሄ ጥያቄ ትክክለኛ ጥያቄ ነው። ሰባት አመት ስምንት ዓመት ተምረው ይሄ ሁሉ ነገር ያደረጉ ሰዎች በዚህ ደረጃ ምን ላይ ነው ቦታ የተካልት ል ነው? ቢኒ ወንድማችን በወጣ ይተካ። እግዚአብሔር ይስጥልኝ ወንድሜ፣ ከፍ በል ደግተመንደግ አባቴ። ዋ ክፉ ነገራይን ግን ይቅርታ ባሸ እንደ ይቅርታ ግን ልባክዎት። አይ ግድ ነው እንደዚህ አይነት ነገር ይሄ የሁሉም ሰው ጥያቄ ነው። ስለዚህ አንድ ሰው ደግሞ መልካም ነገር ሲያደርግ ማመስገን፣ በወጣ እንዲተካ ማድረግ ይሄ ኢትዮጵያዊ ባህላችን ነው። እና እንቀጥል ወደ ጉዳያችን። ለማንኛውም ስለዚህ ኢትዮጵያ ላይ ያለው ጥያቄ ትክክለኛ የዶክተሮቹ ጥያቄ ትክክለኛ ጥያቄ ነው። ሰው እየራበ ማከም አይችልም። ሰው ተቸግሮ ለችግር ሊደርስ አይችልም እና ጥያቄያቸው ትክክለኛ ጥያቄ ነው። ግን አሁን አንዳንድ ሚዲያ ላይ የምንሰማቸው ትችቶች አንዳንድ መልክ ይሰራል። ዝም ብሎ በቃ በየጉዳዩ እየተነሳ አለማውራት ሲችል ማውራትን መርጦ እራሱን ማዋረድ ይፈልጋል እና እስኪ አንዳንድ ያወሩትን ሰዎች እስቲ ብታሰማ እና በሱ ላይ ደግሞ ሰፋ አድርገን ውይይት ስናደረግ ጥሩ። እሺ ው አቶ ባሻይ፣ ምን መሰለክ፣ እኔ የታዘብኩት ነገር አለ። አንዳንዴ ታውቃለህ፣ እኔ መስራትም ማውራትም የምፈልገው በሰሜኑ ጉዳይ ብቻ ነው። ሰሜኑ ላይ አደይ በጣም እናመሰግን። ሰሜኑ ላይ ምን አለ መሰለክ፣ ህፃናቶች በረሃብ እየተጎዱ ላልሆነ በሽታ እየተጋለጡ ህክምና ማግኘትም አልቻሉም። በተለይ አማራ ክልል ውስጥ በጦርነት የተጎዱ ወንድሞቻችን ጦር ውስጥ ስለገቡ ብቻ ተጎድተው ሲመጡ ይሙቱ የሚባል ነገር የለም። ብዙ ደም ይፈሳቸዋል። የደም እጥረት አለ። የህክምና እጥረት አለ። አንዳንድ ህክምና ቦታዎችን ፋኖን ታክማላችሁ በማለት ከዶክተር እጅ ነፍስን እየነጠቁ ሞት አፋፍ ላይ ያለውን ሰው ፋኖ ነው ብሎ ይወስዳል። በየትኛውም የዓለም ህግ ጦርነት ውስጥ አንድ ሰው ከተጎዳና ከቆሰለ በኋላ ጥሩ ህክምና ማግኘት አለበት፣ ከዛ ወደ ህግ መቅረብ አለበት። ይሄ ነው አማራ ክልል ላይ ያሉ ዶክተሮች የሚያዩት አሰቃቂ ነገር። ተደፍራ ሴት ልጅ መታ በወታደር የሚያዩት ነገር። በዛውም የህክምና እጥረት ባለበት አማራ ክልል ውስጥ እኮ የጓንት እጥረት እንዳለ ታውቃለህ። አቶ ባሻ፣ ይሄንን ከአዲስ አበባ የደሞዝ ጭማሪ ዶክተር ጋር ስታዩ አንዳንዴ ቅንጦትም ይመስለኛል። መንግስት እኮ በአግባቡ የሚከፍላቸው የአማራ ክልል ዶክተሮች እኮ የሉም እኮ። አንዳንድ ዶክተሮች ጭራሽ እየታሰሩ ነው። አማራ ክልል ፋኖን ታክማላችሁ፣ ለፋኖ መድኃኒት ታቀርባላችሁ በሚባል ምንም ይሁን ወንጀለኛ፣ ለምን ወሳማ ቢላድን አይሆን ከተጎዳ ከቆሰለ ጥሩ ህክምና ያስፈልገዋል። አደል እንዴ አቶ ባሻ፣ ሙያዊ ስነምግባርም ነው። አዎ በአማራ ክልል ላይ የሚደረገው ጭካኔ አረመኔነት ህፃናቶች አላያቸውም እንዴ በረሃብ ተሰቃይተው ምንም አይነት ህክምና ምንም አይነት ቪታሚን ምንም አይነት ሰውነታቸውን የሚቋቋም ነገር እኮ መድኃኒት የለም እኮ በሰሜኑ ትግራይ ክልልን ብትሄድ ይሄ ነው እንዲያው የአዲስ አበባ የደሞዝ ጨምሩልኝ ቅንጦት አይመስልም ወይ ይሄ እርስዎን የጠየኩት ጥያቄ ነው ቪዲዮንም አንዴ ላሰማና ሰብሰብ አርገው ወይ ደግሞ ከሱ ከሱ በፊት ግን አንድ ነገር ልበል። ያው በአማራ ክልል ላይ ያልከው ነገር የመድኃኒት የተለያዩ ነገሮች እጥረትም አለ። እንደገና ሆስፒታሎቹን ብታያቸው ያለው አልጋ ምናምን እስር ቤት ካለው አልጋ የባሰ ነው። እና አማራ ክልል ላይ በአሁኑ ሰዓት ሆስፒታል ከምትሄድ እስር ቤት ብትሄድ የተመቻቸ እንቅልፍ፣ የተመቻቸ አልጋ ታገኛለህ። እና ይሄንን ነው መቀየር አለበት እየተባለ ያለው ዶክተሮቹ እየወጡ ያሉት እና ይሄንን ጥያቄ ማሳነስ፣ ማውረድ፣ ዝቅ ማድረግ ተገቢ አይደለም እና ሁሉም ሕዝብ እንደውም ይህን ነገር እንትን ትኩረት እየሰጠው ስላልሆነ እጅቦ ትኩረት መስጠት አለባቸው። ጥያቄው ትክክለኛ ጥያቄ ነው። እስኪ ድምፁን አሰማና እንቀጥላለን። እሺ እሺ፣ አቶ ባሻይ እንግዲህ፣ ከአንዳንድ ወጣቶች የማይጠበቅ ስነ ምግባር ነው። ወጣቱ በዚህ ደረጃ ደንዝዟል ወይ፣ ወጣቱ በዚህ ደረጃ ብሽቁኗል ወይ፣ ወጣቱ በዚህ ደረጃ የአእምሮ መግማማት ደረጃ ላይ ደርሷል ወይ የሚል ነው። ወጣት ነው፣ ወደ ሰላሳ አራት አምስት ቢሆነው ነው። እድሜው ከሰላሳ አራት እና አምስት አያልፍም። የሚኖረው አሜሪካ ነው። እንዴት አይነት አስተሳሰብ ነው? ቪዲዮን ላሰማችሁእና ከዛ ባሻ ይሰጡበታል፣ እባክዎት ስለ ኢትዮጵያ ዶክተሮች ምን ነው ዝም ያላችሁ? ትልቅ ይሹ ነበር እኮ የኢትዮጵያ ዶክተር ደሞዙ በወር ሰማንያ ዘጠኝ ዶላር አይደል? በሰው ቁስል ምናምን እንዳትሉን እንጂ እኔ በቂ ነው ባይ ሰው ለመግደል ሰማንያ ዘጠኝ ዶላር አይበቃም። እ እዛ ሕክምና አካባቢ ያላችሁ እንዴት እንዲትላለ ምናምን ምናምንትል ይሆናል ግን የመንግስት ሆስፒታል ያላችሁ በተለይ ስራችሁን ታውቃላችሁ። አክማችሁ ከምታድኑት የምገሉት ይበዛል። እንደዚህ አይነት እንጭጭ ከዚህ በላይ በነገራችን ላይ ጅቡ፣ አሁን ወንድማችን ስለ ሀኪሞች እያወራ ነው። የዚህ ወንድማችን እንደዚህ መናገር ራሱ ዶክተር ማጣት ነው። የጭንቅላቱ ሁኔታ የታመመ ሰው ነው። በሽተኛ ነው። እገዛ የሚያስፈልገው ሰው ነው። ስለዚህ እንደዚህ የቀነጨረ ጭንቅላቶችን መታከም አለባቸው። አሁን ይህ ሰውዬ አሜሪካ ነው የሚኖረው። አስራ አንድ ሰዓት ሙሉ እጁ መሪ ላይ ቂጡ መቀመጫ ላይ ተቀምጦ በረሃ ለበረሃ ሲንከራተት የሚውል ሰው፣ ምንም እውቀት የሌለው ተስፋ የሌለው ሁልጊዜ የሚያየው መንገድና መኪና ዛፍ የሚያይ ሰው፣ ወረቀት ላይ መጽሐፍ ላይ የኖሩ ሰዎችን በዚህ ደረጃ ሲተች ስታይ ይገርማል። ይሉ የትም ቦታ ዓለም ላይ የሰለጠነ ሀገር የሚባልም ላይ የሰው ልጅ በሕክምና ስህተት ይሞታል። ፍጹም የለም፣ የሰው ልጆች ነን፣ ፍጹም የለም። ኢትዮጵያ ውስጥ ይሞታል የሰው ልጅ በመድኃኒት እጦትም ይሞታል በተለያየ ነገር ይሞታል። ስህተት የሚሰሩ ሰው የሚገሉ 89 ዶላር ሲበዛባቸው ነው የሚል የቀነጨረ ጭንቅላት በጣም ያሳዝናል። አሁን ይህንን ምን ትለዋለህ ጅቦ? እንደዚህ አይነት አስተሳሰብ ያላቸው ኢትዮጵያኖችር ነው። አቶ ባሻይ ምን መሰለህ፣ የኢትዮጵያ ዶክተሮች በጣም ጠንካራ ናቸው። በጣም ህዝባቸውን ለማገልገል ቆርጦ የተነሱ ናቸው። ፍጹም ደሞዛቸው የሚመጣጠን አይደለም። ሁለተኛ ነገር ደግሞ ያለባቸውን ጭንቀት አስቡ በእግራቸው ነው የሚሄዱት ሳይበሉ ቤተሰብ አላቸው ቤተሰቦቻቸውን ባላቸው ደሞዝ ማስተዳደር ጭንቀት ጭንቀት እራሱ እኮ ብዙ ስህተትን ያውም ጠንካራዎች ናቸው ይነኝ ዶክተሮቹ እና እንደዚህ አይነት እንጭጭ የሆነ የቀረንጨር አስተሳሰብ እንዳሉት ያለውን ወጣት እንዴት ነው መቀየር የምንችለው የኢትዮጵያ ዶክተር እውነት ታጋይ አይደለም ወይ የኢትዮጵያ ወታደር እንበለው ባሻ እን ይቅርታ፣ ግን እን ስለ አባባል ወታደር የራሱ የሆነ በተለይ የኢትዮጵያ ወታደር ወንጀለኛ ነው። ዶክተሮቻችን ይለያሉ አቶ ባሻ፣ ዶክተሮቻችን ልዩ ናቸው። እንዲ ሳይበላ የሚሄድ ዶክተር እኮ አለ፣ አንጀቱን በመቀነት አስሮ የሚሄድ በንትን፣ በጓንት አንድ ወጣት ደግሞ ሲናገር ሰምተውታል አቶ ባሻ፣ ጋውኑን ተከራይተውት ነው ሰልፍ የወጡት ያለውን እንዲት አይ እሱ እሱ ልጅ እንኳን አይቸዋል። ግብዳ ጭንቅላት ያለው ሰውዬ በእውነት ለጀነራሎቹ መሬት እዛ ላይ ተመርተው ፎቅ ቢሰሩበት ይሻላል። ስለሱ እንኳን ብዙ ማውራት ትርጉም የለውም። ጭንቅላቱ ብቻ አድጎ ባዶ እንትን። አሁን የእሱን አንስተን ማውራት ትርጉም የለውም። እስኪ ግን አሰማቸው ካለ ቪዲዮ ቪዲዮ አሁን በዚህ ሰዓት የማገኘው አይመስለኝም። ጭራሽ የኢትዮጵያን ዶክተር መተቸት እግዚአብሔርን ባሻይ ነውር፣ ነውር ከነውር ነውር ማለት ደሞዛቸውን አይተክ የሚሰሩትን ስራ አይተክ። በተለይ መሀል ከተማ የሚኖሩት እዚ አዲስ አበባ ላይ የሚኖሩትን ሳይሆን ገጠር ላይ የሚኖሩት ደሞዛቸው ከነሱ የወረደ ነው። ለህዝባቸው የሚያደርጉት ነገር በተለይ በአማራ ክልል የሚገኙ ዶክተሮች፣ በትግራይ ክልል የሚገኙ ዶክተሮች ሰሜኑ ላይ ትኩረት አድርገን ብንሰራ እግዚአብሔርን ክብር የሚገባቸው ትላልቅ ዶክተሮች ናቸው። እንዲህ ወታደሩ እኮ እየገባ ይሄ መድኃኒት እናንተ እዚህ ያጠራቀማችሁት ለፋኖ ነው ብለው በጀኔራል ተመርተው እኮ የአማራ ክልልን የመድኃኒት መጋዘን ውስጥ ገብተው በካርቶን እያፈሱ የሚወስዱ ወታደሮች ናቸው እኮ ባሻ። ይህንን የሚያወራው ማን ነው? እንዲህ የደሞዙ ብቻ ሊታይ እኮ አይችልም አቶ ባሻ። ያ የደመወዙ ብቻ አይደለም። በነገራችን ላይ እንዳልከው ነው፣ ሰሜኑ አካባቢ ያሉ ዶክተሮች ወታደር ከምትለው ይልቅ አስማተኛ ብትላቸው ይሻላል። በሌለ ነገር እየተጣጣሩ ሰው እያዳኑ አንድ መድኃኒትን ለሁለት እየሰበሩ ለሁለት ሰው እየሰጡ እየተቸገሩ ሰው እያዳኑ ያሉ እንትኖች ናቸው። እና ዶክተሮቻችን የኢትዮጵያ ሕዝብ አላከበራቸውም የኢትዮጵያ መንግስት እያዋራቸው ነው እና እነዚህ ዶክተሮች እዚህ ደረጃ ለመድረስ ብዙ መስዋዕትነትን፣ ብዙ ጊዜያቸውን ሰውተው ነው እንትን ያሉት። እንዳልከው ነው፣ እርቧቸው ተምረውም እርቧቸው መስራት አለባቸው ብዬ አላስብም። በዚህ ሰዓት እንኳን መጠቀም መቻል አለባቸው። የለፉበትን ሰባት አመት ፍሬ ማፍራት መቻል አለበት። እና ጥያቄያቸውን ዝቅ ማድረግ አይቻልም ጥያቄያቸውን ተራ ማድረግ አይቻልም። ፋኖ ገዋን ለብሶ መጣ ምናምን የሚባል ነገር ይሄ ተራ ነገር ነው። እና ሰሜኑ አካባቢ እንዳልከው ጥያቄው ደሞዝ ብቻ አይደለም፣ ከረሃብም ያለፈ መድሃኒት አምጡልን፣ በሙያችን እናገልግል፣ የታመመን እርዳ፣ ሊሞት ያለን ሰው እናድን እያሉ ነው እና ይህንን ጥያቄ ተቀብሎ መንግስት ባይኖረንም። ህዝቡም ይሄንን ድምጻቸውን ቢያሰማ መልካም ነው ባይ ነኝ። ተቺው ብዙ ነው፣ መልክ የሚሰራው ብዙ ነው። ዝም ብሎ ስላወራ ያወቀ የሚመስለው ብዙ ነው። አለማውራት እኮ ይቻላል እኮ ምንም ችግር እኮ የለውም። ባታወራ እኮ የሚቀየም ሰው የለም። እና አንዳንዴ በማታውቀው ነገር ላይ ባታወራ መልካም ነው እና እነዚህ ዶክተሮች ለፍተው ጥረው ግረው ተሰቃይተው ነው እዚህ የደረሱት። ሁለቴ መሰቃየት አለባቸው ብዬ አላስብም። ጅቦ አቶ ባሻይ ግን እንደው በሰሜኑ ላይ ትኩረት ሰር ማለቴ ትኩረት መሰጠት አለበት። ሰሜኑ ላይ ያሉ ዶክተሮች ጭንቅላታቸውም እየተመረዘ ነው። አንዳንድ የሚያዩት አሰቃቂ ነገር እኳናታ ማለቴ ጥሩ አይደለም እኮ፣ አቶ ባሻ በተለይ ትግራይ ላይ የሚታየው ሕፃናቶች በረሃብ የሚረግፉበት ሕክምና ገብተው መዳን ማይችሉበት የመዳኒት እጥረት እኮ ሰሜኑ ላይ እኮ መንግስት እኮ ወደ ሰሜኑ እኮ የሚያስገባው ምንም አይነት ህክምና መሳሪያም ሆነ መድኃኒት የለም እኮ። ይሄ ለታጣቂዎች የምታዘጋጁት ነው፣ ይሄልን ለተዋጊ የምታዘጋጁት ነው በማለት እኮ በጣም ነገሮችን እያሳነሰ እኮ ነው ወደዛ አካባቢ። አቶ ባሻ በትክክል በነገራችን ላይ መንግስት እየሰራ ያለው ባህላዊ ሕክምና ጀምረዋል ዶክተር ዶክተሮች በትክክል በትክክል መንግስት እየሰራ ያለው ልውቀታቸውን ማረሳሳት ነው። እያስረሳቸው ነው እና ምክንያቱም በተማርከው ነገር ስራ ማሰራበት ከሆነ ይረሳል፣ ሁሉም ነገር ይረሳል እና እያረሳሳቸው ነው። እኛ ደግሞ የምንታገለው ሰሜን አካባቢ ያለ ዶክተር መርሳት የለበትም ነው የምንለው። እንታገላለን እስከ መጨረሻው ድረስ ማስታወስ መቻል አለብን እና መንግስት በዚህ ደረጃ እውቀታቸውን ሊያስረሳ ሲሞክር እኛ ደግሞ ታግለን መርሳት የለባችሁ ማለት መቻል አለብን። እኔ ግልጽና ግልጽ ከሆኑ ስለዚህ ይሄ መንግስት እየሰራ ያለው በተለይ በሰሜኖቹ ዶክተር ላይ ይሄንን ነው። እርሱ ነው፣ ኧረ ገበሬ ሁኑ ነው። በሰሜኑ ዶክተር ላይ መታሰብ አለበት። ቁሳቁስ እንኳን ቢቀር ለህዝቡ የሚውል የህክምና መድኃኒቶች ቢገቡ ዶክተሮች ጭራሽ አማራ ክልል ታውቃለህ አይደለ ምላጭ ቆርጦ ህክምና ውስጥ ብትገባ ፋኖ ነው የምትባለው ደም ይኖርብሻል በትክክል ዶክተሮች እግዚአብሔር ሰው ማከም አልቻሉ አንድ ገበሬ እያረሰ ማረሻ እግሩን ወግቶት ጦር መሳሪያን የወጋ አንተ ፋኖነ ብለው ከሆስፒታል አውጥተውታል እግሩ ሳይድ አማራ ክልል ላይ እየተደረገ ያለው እኮ ለየት ያለ እኮ ነው። ለምንድን ነው ህዝቡ በዚህ ደረጃ ዝም የሚለው? በትግራይ ጦርነት ታስታውስ እንደሆነ የጓንት እጥረት እንደነበረ ታውቃለህ። በትክክል ህክምና በጣም ሲወራ እንደነበረ ታውቃለህ አይደለ? የአማራ ክልል ለምንድን ነው ዝም የተባለው? እንዴ ምላጭ ቆርጦ ስትገባ ደም ካዩ አሉ። ካድሬዎች ደግሞ እነዚህ ሚሊሻ አድማ በታኝ የሚባሉ እግዚአብሔርን አንተማ ጦሮግተው ነው። ይሄ መሳሪያ ነው፣ ቁስል ጭራሽ አይገባም። ልትድን አይችልም እንዴ። አማራ ክልል ላይ የሚታዩ ዶክተሮች እኮ የቆሰሉ ወታደሮችን እንኳን ሲያክሙ ከእጃቸው ይነጠቃሉ። እንዴ ዶክተር ታቃል የሰው ልጅ ህይወትን እረ ይሞታል እያሉ አንስተው ይወስዱታል። በህግ ጠለላ መዋል አለበት እያሉ ተመልከት፣ ወስደው ይረሽኑታል። ከሆስፒታል አውጥተው የሚረሽኑ ወታደሮች ናቸው አማራ ክልል ላይ ተሰራጭተው ያሉት። ይህን የሚያይ ዶክተር ሙያውን እኮ እየጠላ ነው። ይሄን የሚያይ ዶክተር እውነት ደመወዝ የሚጠይቅ ይመስልሃል? የሰሜኑ ዶክተር እኮ ከእውቀት እንዳልከው እውቀታቸውን እያረሳሷቸው ነው። ጭራሽ የህክምና መሳሪያዎች አይገቡም። ተመልከት፣ ምንም ነገር ነው ያ፣ ምንም ነገር እየገባ አይደለም። በጣም ስቃይ ነው ያለው። እንዳልከው ነው ቆስሎ የገባ ፋኖ እየተባለ ነው ምንም ስህተት የለውም፣ የተናገርከው ንግግር እና ዶክተር ደግሞ ወይ ነው ቅድም ብለዋል። ምንም ነገር በፖለቲካም ይሁን በምንም በምንም የታመመ ሰው ማከም ነው ስራው። ስለዚህ የሚጠይቁት ጥያቄ ትክክል ነው። ማዳን ነው። ስለዚህ ይሄ ጥያቄ አግባብ ነው። የጠየቁት ጥያቄ ከአዲስ አበባው ዶክተሮች የተለየ ጥያቄ ነው። እኩልም አድርጋችሁ ማየት የለባችሁም። እነዚያ የምግብ ጥያቄ እየጠየቁ ነው፣ የደመወዝ ጥያቄ እየጠየቁ ነው። እነዚኞቹ ደግሞ ይሟላልን እያሉ ነው፣ እንደየከተማው በነገራችን ላይ መድኃኒቶች መሳሪያዎች ይግቡ። ይሄ እኮ ነው የሰሜኑ ዶክተሮች ጥያቄ እኮ ህዝብን ለማዳን እኮ ነው። ባሻዬ ህዝብን ለማዳን እኮ ነው የሚሰሩት። እነዚህን ነው እንግዲህ መንግስት ሊያጥላላቸው ሊያበሻቅጣቸው የቻለው። እናቃለን እኮ እናንተ ኤክስፐርድ ወጣ መድኃኒትን እንደገና መንግስት ሲያስገባ ምናምን የህፃን ልጅ ጨዋታ፣ እንዲ አውቃችሁ ሰውን ትገላላችሁ። ሁለት ሰዓት ሶስት ሰዓት የግል የመንግስት ሆስፒታል ላይ አትሰሩም። ጋውን ልብሳችሁ መታየት ብቻ ነው። የግል ነው የምትሰጡ። እንዴት ዶክተርን ያውም የተማረ ኃይል ባጠረባት ሀገር ላይ ባሻይ ዶክተር ብዙ ችግር ያለብን እኮ ነን እኛ ኢትዮጵያን መንከባከብ ያለብን እኮ እነዚህ ናቸው። ህይወት አዳኝ ይባላሉ። ከፈጣሪ በታችኛ በማን እጅ ስር ነን? በዶክተሮቻችን ስር ነን። መንከባከብ እንዲባኩትን የሆነ ነገር ይበሉ። ስማ፣ ችግር ነው አሁንም እንደሆነ ታውቃለህ። መንግስት አሜተኛ ሆነ፣ ህዝቡ ደግሞ አሙቁልኝ። በቃ መንግስት ያማል፣ ህዝቡም ያንን ያራግባል። እየተረሳ ነው ብዙ ነገር፣ ብዙ ነገር እንትን እያለ ነው። ስለዚህ ህዝቡ ከዚህ አይነት ስራ ታቅቦ ዶክተሮቹን እንትን ማለት አለበት። አሁን ከጊዜ በኋላ በነገራችን ላይ ኢትዮጵያ ላይ ዶክተር ይጠፋል። ብርሃኑ ነጋ የትምህርት ሚኒስተር ሆኖ ዶክተር ሊፈጠር አይችልም። ስለዚህ ህዝብ ያሉትን ዶክተሮች ልክ እንደ ዋሊያ ብርቅዬ ሳይሆኑ መንከባከብ የሚገባቸውን ጥያቄ ሲጠይቁ የሚገባቸውን ነገር ማድረግ አለ። እነዚህ ዶክተሮች ለሙያቸው ታማኞች ናቸው። ሌላ ስራ ቢሰሩ እኮ አዋጭ ነው። በዚህ ሰዓት ዶክተር ከመሆኑ ይልቅ እኮ ሌላ ስራ መስራት ትችላለህ። ካድሬም መሆን ትችላለህ ከፈለክ እኮ የተማረ ካድሬ። ስለዚህ ይሄንን ሁሉ ትተው በማይሆን ደሞዝ በሌለ እቃ እየሰሩ ነው ያሉትና፣ ባካቹ ለነዚህ ዶክተሮች ክብር ይሰጥ። መንግስትም ሀሜቱን ቢያቆም፣ ህዝባችንም አሙቁልኝ ቢያቆም የተሻለች ኢትዮጵያን መስራት እንችላለን። ይሄንን ነው ምለው ጅቡ ባሻዬ ይገርማል። ሰሜኑ ላይ ያሉ ዶክተሮች እንደው ያው አስተዳደጋቸውም በእምነት በቤተ ክርስቲያን በመስጊድ ስለሆነ ይገርማል። መድኃኒት እንኳን ለምሳሌ ተወግተው ለመጡ ወታደሮችም ሆነ ግለሰቦች አንዳንዴ በጦርነት መካከል ላይ ንጹሐን ዜጎች እራሱ ተጎድቶ ይመጣሉ። ለነሱ ፈጣን ህክምና ይሰጣሉ፣ ባላቸው ባላቸው የመድኃኒት አቅም ግን ብርድ ብርድ አለኝ ጉንፋን ያዘኝ እያዞሬ ነው እያቅለሸለሸ ነው ብለህ ብትሄድ የሚሰጡ ባህላዊ ነው፣ ባህላዊ ነው መድኃኒቱ። የለማ የሚያስፈልገው ይሄ የተወጋው ነው የሚፈስነዋ ባህላዊ ነው። እግዚአብሔርን ነው የምልህ አቶ ባሻይ። አንዳንድ ህክምና ውስጥ ገብቶ ራሴን አመመኝ ካልካቸው፣ በቡና ጠጣበት ብርድ ብርድ እያለኝ ነው ካልካቸው፣ ባህር ዛፍ ታጠንበት ለብዙ በሽታ መድኃኒት ውስጡ ሆኗል። አሁን ስኳር በሽተኛ አሁን ለምሳሌ ስኳር በሽተኞች የኢንሱሊን መድኃኒት የላቸውም ሲሄዱ ምንድን ነው ዶክተሮች በጣም መድኃኒት የለማ ሰሜን ውስጥ እየገባ አይደለማ ምንድን ነው የሚሏቸው? በቃ ምግብህን ቀንስ፣ ነጭ ነገራት ምክራዊ አገልግሎት መስጠት ጀመሩ። እጃቸው ላይ ምንም አይነት መድኃኒት የለም እነዚህ ተመልከት፣ ተመልከት በውጭ ሀገር አሁን ስኳርን ስታነሳ የስኳር መድኃኒትን ስታነሳ አንድ ነገር ትዝ አለኝ። በሰለጠነው ዓለም ሰው ከህክምና ብቻ አይደለም ታሞ ብቻ አይደለም ለመክሳት የስኳር መድኃኒት እየተወጋ ቁጭ ብሎ የኖረ እየቆመ ነው። ተመልከት። እንግዲህ ኢትዮጵያ ላይ ግን የታመመው እንኳን መዳን አልቻለም። ለምንድን ነው ኢትዮጵያን እንደዛ ማናረጋት ነው? ጥያቄያችን ይሄ በአማራ ክልል ጦርነት ያመጣው። ከዚህ በፊት አስታውስ እንደሆነ በትግራይ ጦርነት ላይ ትላልቅ አባቶቻችን በስኳር በሽተኛ፣ የታመሙ የስኳር በሽተኛ ያለባቸው እየሞቱ ነበር። ታውቃለህ፣ ከጦርነቱ በላይ እየፈጃቸው የነበረው እሱን። የልብ ድካም በሽታ ያለባቸው፣ የካንሰር መድኃኒት ያጡ አማራ ክልል ላይ የሚታየው አሁን እሱ እኮ ነው ባሻይ። በተለይ በካንሰር በሽታ የታመሙ ወንድሞቻችን ህክምናውን እያገኙ አይደለም ህክምናውን እያገኙ አይደለም። በስኳር በሽታ የታመሙ አማራ ክልል ላይ ያሉ በጦርነቱ ምክንያት መድኃኒት ቢገባ ለፋኖ ነው። ይህንን ተልካሻ ምክንያት ህዝቡን ለመፍጀት እንዴት አይነት ርቀት ነው የሄዱት? ባሻዬ አማራ ክልል ገጠሮች ህክምና ውስጥ ብትገባ ምንም መድኃኒት የለም እኮ እሱንም፣ በወታደር እየተጠበቀ እዛ ህክምና ውስጥ ገብቶ እንዳይታከም ሰው እንዲያቱ። ባሻዬ ይሄ ነገር መነገር የለበትም ወይ? መንግስት በዚህ ደረጃ ሰሜኑን ለማጥፋት ለምንድን ነው የተዘጋጀው? እንዴ እሱ ነው ትልቁ ጥያቄያችን። ይሄ ነው አሁን እኮ አማራ ክልል ያሉ መድኃኒቶች፣ ጸበል፣ ደመካሴ፣ ባህር ዛፍ ምናምን ናቸው። ስለዚህ እነዚህን ቁም ነገር እኮ ነው በእውነት መታገል መቻል አለብን። ህዝባችን፣ ዶክተሮቻችን ስቃይ ላይ ናቸው። እና እባካችሁን ኢትዮጵያውያን፣ ሰሜን ላይ እየተደረገ ያለውን በህክምና አሻጥር መቃወም መቻል አለብን መታገል መቻል አለብን። ይሄ እንደ ቀልድ እና እንደ ቀላል የሚታይ ነገር አይደለም ማለት እፈልጋለሁ። ጅቦው አቶ ባሻይ በጣም አመሰግናለሁኝ። እንግዲህ የህዝቡን አስተሳሰብና አመለካከት ደግሞ እያስገባን ብንጠይቃቸው መልካም ይመስለኛል። አንዳንድ ሰዎችን እያስገባን የራሳቸውን አመለካከት ይስጡ። ከመንግስት ጎንም ያሉ ሰዎች አሉ። በዚህ ጉዳይ ግን ከመንግስትም ሆንክ የማንም ፓርቲ ደጋፊ ሆንክ ፍጹም የሚቀለድበትና አስተያየት የሚሰጥበት አይደለም። በሰሜኑ ላይ የሚደረገው የሕክምና እጦት እንሆ ሰሜኑን በቃ ለማጥፋት እኮ ነው። ባሻዬ የሰሜኑ ሕዝብ ለመጨረስ እኮ ነው። አልሞት አዎ አልሞት አለ አልጠፋ። በመሳሪያ አልሞት ያለው በጦርነት አልሞት ያለውን እኮ እነሆ በረሃብን በመድሃኒት እጦትም እኮ ይዘው ምን እንደንም አቶ ባሻ እንዲህ ማሰብ አለብን እኛ ሰሜናውያን እስከ መቼ በትክክልና እየተደረገ ያለው አዎ፣ ይሄ ቃል ይሄ ቀልድ አይደለም። በአዲስ አበባ ዶክተሮች ላይ የተወሰነ ነገር ማለት ትችላላችሁ። የሰሜኑ ላይ ግን ቀይ መስመራችን ነው። ስለዚህ ፕሊስ፣ ግቡና አስተያየታችሁን እንፈልጋለን። ምንድን ነው አዎ የአዲስ አበባው ምልም ርቦት ነው። መራብ የለበትም ግን ቢሆንም መድኃኒት እስከተሰጠው ግሉኮስም እየጠጣ ቢሆንም ማገልገል መቻል አለበት። ሰሜን ላይ ያለው ዶክተር እኮ ተርቤም ህዝቤ ላድን እኮ ነው ባሻዬ፣ እናቴ ተርቤም ህዝቤ ላድን መድኃኒት ስጡ መሳሪያ፣ አስገቡልኝ። ይሄ እኮ ነው የሰሜኑ ጥያቄ በትክክል ስለዚህ ቅዱሳኖችን አስገባና አስተያየት እንዲሰጡ እናርግ። ምዕመናን አሁን ትገባላችሁ። ስትገቡ የቤቱን ህግ ታውቃላችሁ። ስትገቡን ሚዩት ነው የምታደርጉት፣ ሚዩቱን ታነሳላችሁ። ተራችሁ ሲደርስ በተራችሁ ታወራላችሁ። መሰዳደብ መጨቃጨቅ የለም ሰው ማበሻሸቅም የለም። ይበሽቅልኛል ብለህ ሳይሆን ይህን ነገር ብናገር ለምትደግፈው ሰው ማንንም ሰው ነው የምናስገባው የመንግስት ደጋፊ የምትሆኑ ይህን ነገር ተናግሬ አሳምናለሁ በሚል ንግግር ነው እንጂ ይህን ነገር ተናግሬ ሰውን አበሳጫለሁ የሚባል ነገር ጥሩ አይደለም። ለማበሳጨት ማበሳጨቱ እኛም ለማበሳጨት እንችላለን፣ ግን አግባብ አይደለም። ሰው እየሞተ ነው። ለምንድን ነው በሰዎች ነፍስ ላይ የምንቀልደው? ስልጣኔ አመሰግ